እንኳን ደስ አላቸው፣ እንኳን ደስ አለ ኤፍራታ። ያው ትላንትና እጅግ በጣም አሰቃቂ ሁኔታ ነበረና ና በኪሱን እጇን አፈፍ አድርጎ ይዞ ነይ ወዴት ብሏት ነበረ። እኛ ተጨንቀን ነበረ እንዳያችሁት፣ እኛ ብቻ ሳይሆን ሁላችሁም ተጨንቃችኋል። ሁላችንም ተጨንቀን ነበረ። ነገር ግን ዛሬ እጅግ በጣም ደስ ይላል። ግን በእንቅልፍ ለቦነው ሰውየው ድብ አድርጎ ጠጥቷል። እና አንዳ እንዳትሄጂ ከኔ ጋር አጠገብታኝ ነው ያለው። ጥሩ ነው ግን እኔ የእውነቱ አይመስለኝም። አሁን መላመልኩትም ግን ዛሬ ከተረፈች ችግር የለውም። ነገር ግን አሁን በመጨረሻውም ያው ኤፍራታ አርግዛለች፣ መርገዟን ሰምተናል ተናል ያው ኢፈባ ባይወጣም ያው አንዳንድ ምልክት እያየ ነው። ከዚህ ሴጣን ሰውዬ እንግዲህ ባልና ሚስት ሆና ልትኖር ነው ማለት ነው። ይ ምን መፍትሄ ይኖራል? ምንስር ሌላው ደግሞ ጽና ማን ነው ዳጊ የናታን ጓደኛ ሊያስወግዱ ይመስለኛል። እንግዲህ ያው ተናደዋል። ናታን ጓደኛ መያዝ የለበትም ነው እንግዲህ ያው ዞራ ዞራ ኤፍራታ ትመጣለች ነው። የእነሱ ብቻ ሳይሆን የሁላችንም ሀሳብ ነው። የእኛም ብቻ ሳይሆን የኤፍራታም ሀሳብ ነው። እንግዲህ አንዳንዴ ህይወተኛ ባሰብነው መንገድ ሳይሆን ባላሰብነው መንገድ ነው። የፍራታ ወደ ናታ ለመምጣት ነበረ ቅድ ይሄ ሁሉም ማደረጋችው ነገር ግን አሁን ከአፌት እያረገዘች ነው። ይ 1ራሁለት ጊዜ ወደ ሽንት ቤት እየሮጠች እያስታወቀች ብን ነው ላይ ላያችን እያየንም ነው። ስለዚህ እውነታዊ ይሄ ነው። ስከ ዛሬ የነበረው ልፋ ድካማቸው ስንዴት ነው። የአፌት ማለት የናታ ና የማነው? የኤፍዬን ኤፍዬን በተለይ ደግሞ ይሄ ሁሉ መስዋዕትነት የከፈለችው ያው እነሱን ለማዳን ነበረ በአስራ አንደኛው ሰዓት እንግዲህ እንደዚህ እየተከረበ ነው። እናታም ሌላ ይዘዋል። እሷም ደግሞ እያረገዘች ነው። ሰታ ቀው ማለት ነው። ምንድ ነው የሚፈጠረው? የምናውቀው ነገር የለም ማለት ነው። ሌላ ደግሞ ያው ገን እያወራች ነው። ደስ ይላል ማውራቷን። እንኳን ማወራሽ ገንዬ እኛ መፈለግ ነው። ይሄን ነበረ ማለት ነው። ግን ሙሉ ሙሉ ማውራት አልጀመረችም ግን ይሁን ችግር የለውም ማለት ነው። ጀምራለች ግን ዛሬ ቢኒ የለም። የት እንደሄደ መናቅም የእውነትን አሞት ሆንታይ የለም አልተገኘም ማለት ነው። ዋናው ደስታችን የፍረታ ደስታ ነው። አልተያዘችም ያው አልወሰደባትም ማለት ነው። ዶክተሩም ደውላ ነበረ ያው የውጤቱ የናታና የአፌትን ጸጉር ዘታ ነበረ ዲኔ ለመመር ማለት ነው። ስለዚህ ያን ውጤት ደግሞ ይቆያል አለ ራሴ ነው ሞኛ ስጥለው እሷ ደግሞ አይ አልመጣም ሌላ መድኃኒት ንገረኝ እኛ በአቅራቢያው ባለ ፋርማሲ እገዛለሁ ስትል አይ አይሆንም አለ። ይህን ዶክተሩ ደገፍኩት ማለት ነው። በነገራችን ላይ እንደዚህ አይነት መድኃኒቶች እኔ አንዳንዴ ራሴ አወራለሁና በስራ ቦታ ሆና ታማችሁ እሷ ሳይ ያው ከዛ ላይ ሲያማችሁ፣ ወይም አሰሪዎቻችሁ ወይም ደግሞ ሌላ ሰው የሆነ መድኃኒት ይሰጣችኋል። ይሄ ያስታግሳል ነው ምንም አይነት መድኃኒት አትወሰዱ። የምሬ ነው የምላችሁ ምናልባት አካባቢ ሄዳችሁ ወይም ደግሞ ሄዳችሁ ተመርምራችሁ ካልሰጣችሁ ምንም መድኃኒት እንዳትወስዱ በራሳችሁ አድርጋችሁ ሰው የሰጣችሁትን ማለት ነው። አሁን እኔ አንዳንድ ጊዜ ስለ ሴትዮዋ ትሰጠኛለች የምር ግን እቀበላታለሁ እንዳትቆጣኝ፣ ግን አልወስደውም አንትን ላለሁኝ እንዲ የሆነ ጊዜ እንደዚህ መልሼባት፣ አይ እንዲ አታምኝም ያልሆነ አንትን እሰጥሻለሁ ምናምን ሴት ላይ ተቀበልኳል፣ ግን አልወሰድኩ ድማ አስቀምጠዋለሁኝ በቤት የሚሰጥ ከሆነ ማለት ነው። እንደዚህ እንትን ሄዶ ከሚገዝጡ በሚያመጡ የተሻለ ነው። አንዳንዴ ብዙ እንትኖች አሉ። ይሄ ሄዶ ፋርማሲ የእናንተ ምናችሁ እንደሚያማችሁ ተናግራችሁ ከቻላችሁ ሐኪም ቤት ሐኪም ቤት መሄድ የማትችሉበት ሁኔታ ካለ ግን ነግሯችሁ፣ እዛ ፋርማሲ የሚያመጣላችሁ አዲስ፣ እንደዚያ የተሻለ ነው። ግን እነሱ የሚጠቀሙት መድኃኒት አንዳንዴ አሉና፣ ዛሬ ይሄን ትስል፣ ያው እኔ ሁሌም ከራሴ ጋር ስለማወራ ይኸው ብዬሽ ትዝ አለኝ ማለት ነው። ስለዚህ ይሄ ደግ አድርጋለች። ደስ ብሎኛል። እንኳንም አልወሰደችም ወደ ሌላም አልሄደችም ማለት ነው። ይሄ ሁላችሁም ተጠንቀቁ ማለት ነው። ሌላ ያው በድጋሚ ሉሌ ተንቀጥሯት ነበረ። ለመሄድም ላለመሄድም ፈርታለች። አሁን እኔ ፈራውልድ የማነው የናታ ነው። ናታን እንግዲህ የሴትዮዋ ከልጇ ጋር እንዳይገናኝ ብዙ ጊዜ ሌላው የቤዛ ጩኸት ነው እና ቤዛ አሳዘነች። የሚተነሽ ማለት ነው ማለት እሷ ሁሉም ነገር በዛ ቤት ግልጽ ነች። እና አሁን እናንተ ለምን ትደብቃላችሁ ነው? እኔም መጠየቄን አላቆምም። እናንተን ግን ወደ ጓሮ ጓሮ ትላላችሁ። ለምን እንደፈለግሽ አድርጊ። ጥሩ ነገሩ ግን ሲሆን ሙሉ ለሙሉ ማስታወሷን ቤዛ አታቅም። ምን አለች? ችግር የለም፣ እንደፈለግሽ ጨፍሪ፣ እንደፈለግሽ ጠጪ። ግን በደንብ ማስታወስ ስትጀምሪ እናወራለን። ያኔን ጤኔ እኮ እንደዚያ አትመስኝም ነበር እያለች እንግዲህ ቅጭ ቅጭ እየተናገረች ነው። ልጅቷ እኮ ገብቷታል ግን የገባታል መሰላትም፣ ምክንያቱም ማስተዋሰዋት ስለማታቅ ይሄም አንድ ነው። ሌላ የናታን ጩኸት ሊሊት ላይ ማለት ነው እየደረሰባት ነው። ከናፌድ ጋር እንደምትሰራ ነገር ግን ደብቃ ነው የምትሰራው። በነገራችን ላይ የፌድ አለቃ መሆኑን አታውቅም እስካሁን ማለት ነው። አለቃ አለቃ ይበሏትን እንጂ በስልክ ያወሯትን እንጂ በአካል አታየው፣ አለቃው ማን እንደሆነ በታቅም ማለት ነው። ስለዚህ ምንድነው እንደዚህ ሆንሽው፣ ምንድነው የምትሰሪው ሲላት፣ የተጠየቀችው ሌላ የምትመልሰው ሌላ። ያቺው ውሻት እንደዛ ያድና ናብራልና በጣም ነው የሳቆኝ። ለመነሳት ስትሞክር ቁጭ በይ ሲላት፣ እንደው በሰማይ ወርዳ ነው ቁጭ አላችሁ መሬቱ ላይ ላይ ደሞ እጅግ በጣም የምታስቀኝ? የምታሳየው አክት ነው የምታሳየው አክት፣ የምትለው ነገር እጅግ በጣም ነው የሚያስቀኝ። አሪፍ ትችላለች። ምን ሆንሽ ነው ለምንድነው እንጀዘ ሆ፣ እጅሽ ምን ሆነ ሲያት ውሻ በልቶ ነው ብለ እረፍ። እኔ ሳቄ ነው የምታመጣው። የሳቄ ምንጭ ነች ማለት ነው። እና በጣም ነው ነገሩ ደርሶባታል፣ ግን ልትናገር አልፈለገችም። እሱ ግን ቤዛ ባትመጣ ኖሮ ያው ሊለቃት አልነበረም። ሌላ ሁሉም ነገር ትፈራለች። ፂም ከውጭ ስትገባ ይሄን አለባበሰሽ ለምንድነው ነው የት ሄደሽ ነው ምናምን ብላ መቆጣጠርም ሞክረች። ምን አገባሽ ስትላሽ የሆነ ነገር እንዳታመጪብን ነው የምፈራው አለች። ያው እሷም አንዴ ልትላት ነበረ። ብቻ ይጫጨኋሉ? ጩኋቸው እንደምትሰሙት ነው። የሆነ ነገር እንዳላ ገብቷታል፣ ግን ሁሉም ሰው ስለሚደብቅባት ማለት ነው። ምክንያቱም እሷም ድብቅ ስለሆነች ይመስለኛል ያው ድብቅም ነች ያመን የማመን አለማመንም ሁኔታ አለ። አንቺ ከውጭ ምትገቢ እኔ ቤት ቁጭ ብዬ ውይ ያለች ማን ቁጭ ያለች? አንቺ እኮ ስላስፈራሮች ነው እንደው ቁጭ ያልሽው። እነሱ ምን ማድረግ አይችሉም። ስለዚህ ቤዛም የዋዝ አይደለችም። ስራሽ ነው ቁጭ ያለሽ ያስደረገሽ አለች። እውነት ነው፣ ስራዋ ነው። ሌላ ምንድን ነው? በሰራቸው ስራ በሰራቸው ታንኮል ያው ስንት ጊዜ ውጭ የምትወጣ ሴትዮ፣ አስራ ሁለት ሰዓት ወይም ደግሞ ሀያ አራት ሰዓት ቁጭ ብላ ትውላለች። አሁን ትእዛዝ መቀበል ጀምራለች። ዛሬም በቃ ብላ ነበረ እንድትሄድ። እየፈራችን ቢሆን አማራጭ ስለሌላት ለመሄድ ተሰማምታለች። ሌላ የዳጊና የጽዮን ድብቅ ግንኙነት የሆነ ችግር እንዳይፈጥርባቸው ይፈራለሁኝ። ነገራችን ላይ መጀመሪያ ጽዮን ሳያት ኤፉዬ መስላኝ ነበረ። በቃ ሱሪውም የናታ ልብስ በጠቅላላ ነው። ግጥም አድርጋ ሄደችው እና ግን ልጅቷ ለመያዝ ነው ይመስለኛል። ያው እንደዛ ነው። የናታ አዲሷ ፍቅረኛ እሷን ለማስወገድ ይመስለኛል። ምክንያቱም ናታ ከእሷ ጋር እንዳይሆን። ናታ የሚሆነው ከእፉዬ ጋር ነው። ይህን ወነሱ አስተሳሰብ የሁላችንም ነበር። ባይሰበር እፉዬ እንዳረገዛቸው እናንተ አላወቃችሁም። ቀልዳላቸው አይደል? አዎ መጀመሪያ ይህን እንትናን ማን ነው ይሄ የአቤል የሚባለው ሰውዬ፣ እሱን አስወግዱ ከቻላችሁ። የፉዬም ጠንቅ የሚሆነው እሱ ነው፣ የናታም ጠንቅ የሚሆነው እሱ ነው። ዳጊና ጽዮን ማለት ነው። እሱን ሰውዬ አስወግዱት ከቻላችሁ፣ በየትኛውም መንገድ ይሁን፣ በየትኛው ማስወገድ አለባችሁ። ሌላው ቀላል ነው። የአፍሬትም ኤፍራታ ላይ ጨክኖ ነገር አያደርግም። ግን እየተጠራጠሩ ነው እስካሁን ያሉትና፣ አይጥና ድመት ነው። ግን ማርገዟ ቢያቅ ምን ይላል? እኔሄ ነው አሁን ያወቀ ቀን ነው። እንደው ዛሬ ሽብላክን ቤት ብትሄድ ኑሮ እያውቁ ነበረ። ግን እሷን እምቢ ብላለች ማለት ነው። ስለዚህ ብትሄድ ጥሩ ነበረ፣ ሄደሽ አስረግጠሽ ብትነግሪው የተሻለ ነበረ። አይም ካልሽ እንግዲህ ያው ምን ይደረጋል መብትሽ ነው ማለት ነው። በተረፈ አፉዬ ሙላጂ እንግዲህ አግብሽዋላ እንደ ወደ ሽምጣላሽም ችግር የለውም ግን ያፌት አፍ የሚያስይዘው ሰው ይፈልጋልና ከቻላችሁ እሱን ስርዓት ብታስይዙት የተሻለ ነው ማለት ነው። ሌላው ቀላል ነው። አፉዬ ግን በተደጋጋሚ ይህን ችግር ስለደረሰባት እንደው ችግር አታገስቡባት አንዳንዴ ረፍትም እየሰጣች እንደው ዛሬ ያቤልና ቤኔ አልነበሩ እንደው እሷን በረፍት ማድረግ ነበረባት እና ምናልባት ቤኒያም ሞት ይሆናል። ያ ሁሉም ፀጉሩ ታሽጎ ተሻሽጎ ምናልባት ሆስፒታል የሚወድ ይችላል፣ አይታወቅም። በተረፈ ምኞታችን እናታ ከኤፍራታ ጋር ሲሆን ከቤኒ ጋር በቃ እንደዚህ እንደኔ ሁሉ የምፈልገው ቤዛ ደግሞ ከአዲሷ ጓደኛ ጋር ሲ ነው ምትቀረው ከቤኒ ጋር በቃ ገኒ ነው እንትና ማለች ሉሊት መቀራቸው ሉሊት ደግሞ ከገኒ ጋር ከዳጌጋ ቁጭ ይበሉ። ይህ ነው የኛ መኞት። ሰላማችሁ አፌት መወገድ አለበት። ባይ ባይ